መጽሐፍ ቅዱስ ሌላኛው ማወቅ ያለብን ሰው አንድ ሰው ዝም ብሎ መጽሐፍ ቅዱስ እዚህ ብድግ ብሎ አንብቦ ከዛ በኋላ ተረድቼ በግሌ ድህነትን አግኝቻለሁ ማለት ራሱ አይችልም። መጽሐፍ ቅዱስ አያጠምቅህም። መጽሐፍ ቅዱስ ቁርባን አይሰጥህም። ራሱ መጽሐፉ እንካ ብሎ ቁርባን አይሰጥህም፣ እንካ ብሎ ጥምቀት አይሰጥህም። መጽሐፉ ራሱ ስታነበው ያለ አስተማሪ ልታነበውና ልትረዳውም ደግሞ አትችልም። እንዲያማ ከሆነ ሐዋርያት የመጀመሪያ ስራቸው መሆን የነበረው መልእክታትን መጽሐፍ ነበር፣ ጽፎ በቃ በተን በተን በተል ብሎ ኢየሩሳሌም ነው መቀመጥ የነበረባቸው። ከዛ ሰው እያነበበ እዛው በቃ እየዳነ ይሄድ ማለት ነው። እንደዛ ተደረገ በመጽሐፍ ቅዱስ ታሪክ ወይም ደግሞ በክርስትና አለም ታሪክ ውስጥ የተደረገው ነገር የሚሆን እና ወንጌል ተሰበከ፣ ሰዎች አና ይጠመቃሉ፣ ከዛ ደግሞ መመለክቱ ይሰጣቸዋል ማለት ነው። ሰው በዚህ አይነት መንገድ ነው እና ይሄ ዝም ብሎ ከመሬት ተነስቶ መጽሐፍ ቅዱስን አንብቤ ድኛለው ተብሎ ሊነገር አይቻልም። ማን አስተማሪዎች፣ መጽሐፍ ቅዱስ መጽሐፍ ቅዱስ ዝም ብሎ ተነሱ ሰዎች እንደዚህ የሚያስተምር መጽሐፍ አይደለም። አስተማሪ ያሸዋል። መጽሐፉ ራሱ ያለ አስተማሪ እንዴትስ ሊያውቁት ይችላሉ? አይችሉም። ያለ አስተማሪ ሊያውቁት አይችሉም። መልእክቱ ለማን ይጻፍ? እንዴት ተጻፈ? አይቻልም። እና እስኪ ዲያቆን አየባል፣ ሌሎቻችሁ ሀሳብ ካላችሁ ወደ ሌላኛ ሰው እንቀጥላለን። እናቴ እንኳን ደህና መጣህ ወንድማችን። ኮል ሕዝቅያስ ሁላችሁም ሁላችሁ መኩ እንዴት ናችሁ? ከታችም ያላችሁት ሰላም ነው። እንዴት ሻል እግዚአብሔር ይመስገን። እንዴነናት አለው። እንዴት ሻል እድል ከሰጣኝ ጥያቄ አንድ ልጠይቅ ትችላለህ። እንዴት ሻ እንትን መጽሐፍ ቅዱስ አሁን መጽሐፍ ቅዱስ የተጻፉት ነገሮች መጽሐፍ ቅዱስ ትክክለኛ መሆኑን ምንድን ነው ማስረጃችን? መጽሐፍ ቅዱስ እራሱ ትክክል መሆኑ ምንድር ማስረጃችን? ቤተክርስቲያን ምንድር ማስረጃ ቤተክርስቲያን ና። ምክንያቱም ከመጽሐፉ ቀድማ የነበረችው ቤተክርስቲያን ና። ቤተክርስቲያን ደግሞ እውነተኝነቷ የሚያረጋግጡ ደግሞ መንፈስ ቅዱስ፣ በመንፈስ ቅዱስ የምትመራ መንፈስ ቅዱስ ያላት ቤተክርስቲያን ስለሆነ መጽሐፉ ትክክል አይሆንም የሚለው የምታስረዳለ ቤተክርስቲያን ና። ቅዱስ ቅዱስቱ ፊት ነው። ቤተክርስቲያን ራሷን በመጽሐፍ ቅዱስ ቃል አይደለ የተመሰረተችው መጽሐፍ ቅዱስ ላይ ባለ ነገር ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። ኢቨን ከመጽሐፉ እና ከምንም በፊት መጽሐፉ ከመጽሐፉ ለሰው ሰው ለሰዎች መጽሐፉ ከመድረሱ በፊት ቤተ ክርስቲያን ተመሥርታለች። መጽሐፉ ግን እንዴት እንደተመሰረተች ነግሮናል። ግን የተመሰረተችው ከመጽሐፉ በፊት እንደሆነ ደግሞ ራሱ መጽሐፍ ቅዱሱ ራሱ ይናገራል። ምንድን የሚለው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ አስራ ስድስት ላይ ቤተ ክርስቲያን የተሰራት የሲኦል ደጆችም አይችልም ብሎ በሚናገርበት ሰዓት ላይ የተጻፈ የአዲስ ኪዳን መጽሐፍ የለም ይ ምንም የተጻፈ መጽሐፍ የለም። ትምህርቱ ግን ወይም ደግሞ ክርስቶስ ተናግሮታል። ኢቭን ከክርስቶስ ሞቶ ተነስቶ ከሄደ በኋላ ማለት ነው እሱ አለምሳሌ የዮሐንስ ወንጌል ተጽፏል ተብሎ እንኳን የሚታሰበው በዘጠና አካባቢ ነው። የጳውሎስ መልእክታት በብዛት ተጻፉ የሚባለው ስልሳኛው አካባቢ ላይ ኢቭን ተሰብኮ ስብከቱ ብዙ ቦታ እንደሄደ ለዛ ደግሞ መጽሐፉ ራሱ ምስክርነት ሲሰጥ ትመለከታለን። ምንድነው የሚለው የገላትያን መልእክትን ቀድመ የምታነቡ ለምሳሌ፣ ጳውሎስ ቀድሞ እነሱ ጋር መጥቶ እንደሰበካቸው ይህ ይናገራል። ለምሳሌ የራሱ መጽሐፉ እንደዚህ ይላል። ገላትያን አንስተን አነበው። ለምሳሌ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ፣ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። ሶናት ሻ ይህ መጽሐፍ ከመጻፉ በፊት ገላትያ ላይ ቤተክርስቲያን ነበረች ማለት ነው። አረ ስለዚህ እየጻፈው ያለው ራሱ ለማ ነው ገላትያ ላይ ላለች ቤተክርስቲያን። አረ ከዚህ ጽሁፍ በፊት እኔ አሁን ማሮ ስለ ቴክስቱ ነው ስለ ቴክስቱ ነው ማ ስለ ጽሁፍ ስለ ተጻፈ ነው እንጂ ቃሉ የእግዚአብሔር ቃልማ አለ። ከብሉይ ኪዳን ጀምሮ እ አለ አ እግዚአብሔር ቃል ነቢያቱ በኩል አለ ብቻ ተናግሮታል። እግዚአብሔር ከአዳም ጀምሮ ስትመለከት አዳምና እግዚአብሔር ያደረጉት ንግግር ኦሪዘር ጥረትር ያለ። ስለዚህ ቃሉ ቀለሙም አለ ግን ወረቀት ነው ሲጻፍ፣ በቀል ቀለም አምጠተ ሸራ ወጠረ ቆዳ ወጠረ ስትጽፈው የተጻፈው ግን እኛ መጽሐፍ ቅዱስ የምንለው ቴክስቱን የተጻፈው መጽሐፍ ቅዱስ ካለ ስለተጻፈ ነገር እያወራ እንደሆነ ግልጽ መጽሐፍ ቅዱስ ብለን አይኔ እኮ ስላልተጻፈው የእግዚአብሔር ቃል ማወራው ማለት አስችልም። ፍሮም ተብሔር ሚግሪ ስላልተጻፉ የእግዚአብሔር ቃል ማዋራው ብለ መናገራችን መጽሐፍ ቅዱስ ቃል ስለተጻፉ የእግዚአብሔር ቃል እየተናገረ ስላልተጻፉ የእግዚአብሔር ቃል ነው የምናገረው ቃል እሱ ቱፊት ነው የሚመሆነው በቃላችንም ሆነ በመልእክቶቻችን ብሎ እንደተናገረ ጳውሎስ ስለዚህ የገላትያ ቤተክርስቲያናት ከመጽሐፉ በፊት ወይም ከዚህ መልእክት በፊት ቤተክርስቲያን ይተዋለች ክርስቲያኖችም እዛ ህብረት ያደርጉ ነበር ማለት ነው። ቀጠላለና ከዚያ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ክፉ እንደሆነ ከአሁኑ ዓለም ያደነንዘን እንደ አምላካችን እንደ አባታችን ፍቃድ ስለ ኃጢአታችን ራሱ ሰጠ ይልና ቁጥር ስምንት ላይ ነገር ግን እኛም ቢሆን ወይም ከሰማይ መላክ ላችሁ ወንጌል የሚለይ ወንጌል ሰብክላችሁ የተረገመ ይሁን ይላል። አሁን በዚህ ንግግር መሰረት ከሰበክንላችሁ ብሎ ሲናገር ጳውሎስ የገላታ ክርስቲያኖችን ይህንን መልእክት ከመጻፉ በፊት ወንጌል ሰብኳቸው ነበር አልነበረም? ከሰበክንላችሁ ካለ ሰብኳቸዋል ማለት ነው። ዛ ከሰበክንላችሁ፣ ስለዚህ የሰበከላችሁ ታዲያ በቤተክርስቲያን ውስጥ ነው ማለት ነው። ኦኬ ስለዚህ መጽሐፉ ትክክለኛ ለመሆኑ ፕሩፍ የምታደርገው ቤተ ክርስቲያን ናት። ለምን ቃሉ ቀድሞ ምን ስላለ እሷ ጋር ትምህርቱ ምን ስላለ ስላለ። ለምሳሌ አንድ ምሳሌ ደስትናቻ በመጀመሪያው መቶ ክፍለ ዘመን የነበሩ የግኖስቲክ መናፍቃን ነበሩ፣ ሌላ በጣም ክፉ ሌሎች መናፍቃኖች። የጴጥሮስ መልእክት ለምሳሌ ሲዶ ማቴዎስ የተባለ መጽሐፍ ነበረ፣ የማርያም ወንጌል የሚባል ነበረ፣ የጴጥሮስ ወንጌል የሚባል በጣም ከአራቱ ወንጌላት ውጭ ብዙ ወንጌላት ነበሩ። በጳውሎስም የተጻፉ መልእክታት ነበሩ። አንዶ ቤተክርስቲያን ቀድሜ ኤግዚስት ባታደርግ ኖሮ ማን ይለየ ነበር? ስለዚህ ቤተክርስቲያን ምን አደረገች ማለት ነው። ከወንጌላት አራት ማርቆስ፣ ሉቃስ፣ ማቴዎስ፣ ዮሐንስ ብቻ የማርያም ወንጌል የሚባል የለም የበርናባስ ወንጌል የሚባል የለም እንደገና የጴጥሮስ ወንጌል የሚባል የለም ብላ ውጭ አደረገች የጳውሎስንም ከአስራ አራቱ ውጭ ሌላ ጳውሎስ የሳፎ መልእክት የለም ብላ ስ የጴጥሮስም ከነዚህ ውጭ የለም ብላ ይሄ በዘመኑ ውስጥ ቤተክርስቲያን እየተናገረች የመጣችው ነው። እንዴት ይህን ታደረግቻለች? ቢከስ ትምህርቱ መጀመሪያ ቀርበዋል እንደውም አንድ ካነበብኩት መጽሐፍ ላይ ሚላ መሳይ ቅዱስ ራኔስ አገንስ ተነሲስ የሚለው መጽሐፍ ላይ በትክክል አላስታውሰውም ቦታ በሰዓቱ የነበሩት መናፍቃን ከሚያደርጉት ትልቁ ስህተት ይላል። ትልቁ ስህተት በሐዋርያቱና በሐዋርያቱ ስም መልእክታትን ለቤተክርስቲያን መጽሐፍ ነበረ። ልክ ከጳውሎስ እንደተጻፈ፣ ልክ ከጴጥሮስ እንደተጻፈ አድርጎ መልእክትን የመላክ ስራ ይሰሩ ነበር። ታዲያ ግን ቤተክርስቲያን አስቀድማ ትምህርቱ ስላላት የሚመጣላትን ሁሉ አትቀበል ትምህርቱን ቀድማ ስለምታውቀው ከመጀመሪያው ጳውሎስ ከሰበከው ስብከት ጋር ሌላ በእሱ ስም የተላከ መልእክት ሲመጣ ምን ትለው ነበረ? ይህ የጳውሎስ ስብከት አደለም እያለች ተለየ ነበር። ጥሩውን ከመጥፎ ተለይ ነበር። ትክክለኛውን አስቀምጠችው ሪዘርቭ ባደረገች፣ ከዛ በኋላ ዛሬ እያጠጠቀም ነው ማለት ነው። ኦኬ እሺ፣ ይቅርታ፣ ለምሳሌ ማለት ነው። ለተሻ አሁን አሁን ላይ ቤተክርስቲያን አለች፣ አለ። ቤተክርስቲያን ስንሄድ አሁን የምንማረው የእግዚአብሔርን ቃል ነው አለ ከመጽሐፍ ቅዱስ በዛ ጊዜ የተጻፈ ነገር ከሌለ ምንድን ነበር ቤተክርስቲያኖስ የሚማሩት? አለ ይ አሁን ባይብል ላይ ያለው ማለት ነው። አሁን መጽሐፍ ቅዱስ ላይ ያለውን ቀድሞ መንገድ ሊሆን ይችላል የሚማሩት። ሊሚት የሆነ ነገር አለ። ለምሳሌ መሰለ ጳውሎስ ተሰሎንኬ ላይ እንደዚህ መታወቂያ እያደግኩና መንፈሳዊ ነገር ከጥምቀትና ከእንትን ከመዳን ብቻ ትቻለ ሁለት ያ ተሰሎንቄ አም ሶሪ ሁለት ያ ተሰሎንቄ ላይ ምዕራፍ ሁለት ቁጥር አስራ አምስት ላይ በመልእክቶቻችን ያስተመራችሁን ወግ ያዟል። በምንና በምን አለ ጳውሎስ? በቃልም። እኩል ባለስልጣን ነው የቃሉ ስብከት። በነገራችን ላይ የሐዋርያቱ ከመጻፉ ጋር በቃላችንም በምልክቶቻችንም የሰበትንላችሁ ወይም ያስተመራችሁን ወግ የያዙ ብሎ ተናገር። እዚህ በቃል የተሰበከው ትይዛለህ። ሶ ግን መጽሐፉን ስናየው አስቀድሞ በቃል የተሰበከው ስብከት በቤተ ክርስቲያን ውስጥ አለ። ስለዚህ በሰፉ ክርስቲያኖች አምልኮትን የሚፈጽሙትም ምንም የሚያደርጉት ሐዋርያት በሰዓቱ በሚሰብኳቸው በቃል ስብከት ከቃሉ ስብከት ባሻገር እንደ ተጨማሪ ነው። ምን ያደርጉላቸው ጳውሎስ መልእክት ሊሰብ ነበር። ለምሳሌ ና ሐዋርያ ስንት ናቸው? አስራ ሁለት አለ ሐዋርያ ስንት ናቸው? አስራ ሁለት አለ። አስራ ሁለት ልክ ለሁሉም ተመሳሳይ ሚሽን የተሰጣቸው አለ ና ምን የሚል ምን የሚል ማለት ነው ወንጌልን ስበኩም ይላል። የስራቱን ስለዚህ በአስራ ሁለቱም ሐዋርያት የሚሰበከው ቢሮ ማን ቃል ነው? እግዚአብሔር ቃል ስልጣኑም እኩል ነው። ግን መልዕክታት የጻፉት ስንቶቹ ናቸው? አራት ናቸው። አንዱም ያልጻፉት ይበልጣሉ ከጻፉት። አሁሎ ሳሚ አልጻፉትም ስለዚህ ያልጻፉት የሐዋርያት ትምህርት እና ታዲያ መጽሐፍ ወረቀት ላይ ስላላረፈ በሰዓቱ ምንም አይጠቅሙን ልንል አንችልም። ስለዚህ እነዛ መልእክታት ያልጻፉት ሐዋርያቶች ክርስትናን አስፋፍተዋል። በጣም ዓለም ላይ አስፋፍተውታል ክርስትና። ግን የጻፉትንም ነገር የለም። ትምህርታቸው ግን በቤተ ክርስቲያን ውስጥ አለ። ለዚያም ደግሞ በዓለም ላይ የተበተኑት ክርስቲያኖች ምስክር ናቸው። ስለዚህ ለምሳሌ በታሪክ ውስጥ ቶማስ ህንድ አካባቢ እንደሰበከ ይታመናል። ይህ ነገር ታውቃለህ፣ ህንድ አካባቢ ህንድ ላይ ው ሲባል ሰምቻለሁ። ምንም የጻፉ ምልክ ህንድ ውስጥ ግን ክርስቲያኖች ሊኖሩ የቻሉት እሱ ከሰበኮ ስብከት አንጻር፣ ምንም የሚያስቀመጠላቸው ጽሁፍ የለም። በቃሉ ሰብኳቸው፣ ግን ክርስቲያኖች ነበሩ በዛን ሰዓት እሱ በሚሰብክበት ሰዓት ላይ ከዛ ደግሞ ጊዜው እንትን እያለ ሲመጣ አሁን መጽሐፍ ቅዱስ ካሞናይዝ ሲደረግ ደግሞ ቤተክርስቲያን ስተባለቻቸው በቤተክርስቲያን በኩል ደግሞ ካኖናይዝ ሊሆኑ ቡክ ደግሞ ደረሳቸው። ከዛ በፊት ግን ካኖናይዝ ከመደረጉ በፊት ቡኩ ወይም መጽሐፉ ግን ያ የቶማስ ትብከ ስለነበራቸው ዝዝች ጣወት በስፋት ይመለክበታል ተብሎ ምትታመንበት ሀገር ላይ ክርስቲያኖች አሉ። ዛሬም ድረስ ኬትም የመጡ አደሉ። ከጥንት ጀምሮ የተሰበቀውን ትምህርት የያዙ ናቸው። ሶ ከዚህ አንጻር የመጽሐፍ ቅዱስን አይሳሳቴነት ወይም ደግሞ ኤንፋለበልነት የምታረጋግጠው መጽሐፉን የሰጠችው ቤተክርስቲያን ናት ማለት ነው። ራሱ እሺ፣ አመሰግናለሁ። እሺ ለትሻ እ በሰፊው ደግሞ ሌላ ጊዜ ይጠይቃል። ጥሩ ነው። ትንሽ ሰኝ ስሰጠ የበለጠ ደግሞ ያለውበት ቦታ ስለማይመች ነው። ብጽፈው ምናምን አሪፍ ነበረ። ሌላ ጊዜ ደግሞ ቴንኪዩ። በጣም አሁን ግን የሆነ መስመር አስይዘኛል

ሳቴድ በፊት ቅዱስ ጳውሎስ ዕብራውያን አስራ አንድ ሰላሳ ሁለት ላይ ስታንም ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሄ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረኛል ብሏል። ለምን ይመስላል እነሱን ያነሳቸው? ኦር ደግሞ ኢየሱስ ክርስቶስ የሉቃስ ወንጌል ላይ ምዕራፍ ሀያ አራት ቁጥር አርባ አራት ላይ ስለ እኔ በነቢያት በመዝሙራት እና በመጽሐፍት ሁሉ የተጻፈው ይፈጸማል ብዬ የነገርኳችሁ ቃሌ ይህ ነው ይላል። ስለዚህ መጽሐፍት ከመጻፋቸው በፊት ልደት፣ እንዳለ የመጽሐፍ ቅዱስ ጥናት የሚባል ትምህርት አለ እና እሱም መጽሐፍቶች ፈልገ ብታገኝ በጣም ብዙ ነገር ታተርፍበታል

ሁላችንም ሰላም ናቱ ቢ አንድ ነገር ሼር አደርጋለሁ እና ውስጥ ሰላም እንዳደረሰ ዲያቆን ወይ ቴሌግራም ላይ ሀይል በልክ ቴሌግራም ላይ ሼር አደርግልሃለሁ። እዛ ማድ አደርጋለው፣ ማለት በመሰረታዊነት ስለዚህም ነገር በደምብ ስለሚያብራራ ኦኬ፣ አስቀመጠው እንትንም ስላለ እዛ ላይ በደንብ በሰፊ ታገኛለ። እና ፒዲኤፍ አለ እሱንም እልክልሃለሁ። እሺ፣ መኩ አመሰግናለሁ። ዲያቆን ዚጋ አመሰግናለሁ። ቴንኪው መኩ። እሺ፣ እናመሰግናለን ናቲም